ሰላም ውድ የተከበራችሁ የቻናል የተከታታይ፣ ሰላማችሁ ይብዛልኝ በያላችሁበት። እንዴ ዛሬ እነ ብሩክ የሚመጡ ራሱ አልመሰለኝም ነበረ ውዶቼ። ድንገት መጥተው ምናምን ነገር ሰፕራይዝ ነው ያደረጉኝ። ምክንያቱም ፎቶ ስላለቀቁ ነው፣ ሌላ ነገር ተፈጥሮ አይደለም፣ ተረጋጉ። እና ዛሬ ያው የመጨረሻ ምሽታቸው፣ ደስ ይል ነበረ ግን ግን ቅር ብሎኛል። ለምን ቅር አለሽ ምናምን ነገር ልትሉ ትችላላችሁ እዚች ዱባይ ድረስ መጥተው እኔ ዱባይ እየኖርኩኝ ሀይሚን ሳላገኛት ስለሄዱ ነው ቅር ያለኝ። ምን ታደርጉታላችሁ፣ ህይወት እንደዘ ነው ትላላችሁ። የምትወዱትን ሰው ብታገኙ በአካል ደስ ይላል። ከዚህም በላይ ምን የሚያስደስት ነገር የለም። በእርግጥ እውነት እኔ ሀይሚን ባገኛት ከሚባለው በላይ በጣም በጣም በጣም ደስ ይለኝ ነበረ። የምር ግን ያው ተውት። ብዙ ነው ተወርቶ ያልቀም። ለማንኛውም ቤተሰብ ዛሬ ለብሩኬና ለሀይሚ የመጨረሻ ምሽት ነበረ። ወደ ኢትዮጵያ ሊበሩ ማለት ነው። ደስ የሚል ጊዜን አሳልፈዋል። ሀይሚዬም ሳትከፋ፣ ብሩኬ በደንብ አዝናንቷት እንዲሁም ደግሞ መልካም ሹፌር እንዲሁ ካሜራማን አብሯቸው ነበረ። ያው ተመችቷቸዋል፣ አይደለም ልጁ፣ ነገሩ ተመችቷቸዋል። በጣም ደግሞ የሚያሳዝነው ነገር በዚህ መሀል ደግሞ ሀይምዬ ስልኳን ጠፍቶባት ነበረ። እውነት እንኳን ተገኘ፣ ዋናው መገኘቱ ነው። ይሄ በጣም ነው ደስ ያለኝ። ምክንያቱም ውዶቼ በውስጡ ፋይል ሊኖረው ይችላል፣ የትምህርት የተለያዩ ነገሮች ሊኖረው ይችላል እና ዋናው መገኘቱ ነው። ኢትዮጵያ ቢሆን ይሄ ስልክ አይገኝም ነበረ። በጣም ነው ደስ ያለኝ። በጣም ነው የደነገጥኩት። ስልክ ያው ቢጠፋ ይገዛል፣ ነገር ግን በብር እማትገዙት የትምህርት ማስረጃ ሊኖር ይችላል። እዛ ውስጥ ብዙ ነገር ሴፍ ያደረገችው ነገር ሊኖር ይችላል ይቱ አቅማምነች ደግሞ እና በዛ አጋጣሚ ደግሞ አንዳንድ ነገሮችም ሊሰረቁባት ይችላሉ። ብዙ ነገር አለው፣ ብዙ ጉዳት አለው። ስልኩ መጥፋቱን ብቻ አትዩት። ውዶቼ በውስጡ ምን አለው የሚለውን ነገር ማሰብ አለብን። ዋናው እንኳን ተገኘ። ሀይሚዬ፣ እንኳን ደስ አለሽ ከሚባለው ላይ ደስ ብሎኛል። እኔ ደግሞ ያው እኔ እቃ ሲጠፋ ማለት ነው ለእኔ አላለውም ነው የምለው አልጨነቅም። አሁን ሀይሚዬ አልተጨነቀችም ፊቷ ላይ ፈገግታ ነው። ብሩኬ ፊት ላይ ያለውን ግን አይታችሁታል። በጣም ተጨንቋል። የስልኩ መጥፋት አይደለም ያናድደው፣ ምናልባት በቃ እንደነገርኳችሁ እንደዛ ነገር እና እንደዛ ነው። ሀይሚዬ በነበረሽ ጊዜ እዚህ በነበራችሁ ጊዜ እንኳን ደስተኛ ሆንሽ። ዋናው ደስተኛ መሆንሽ ነው፣ ፈታ ማለትሽ ነው። ያው ብሩኬን አንድ ቀን ብታስደነግጭው ልጁን ይዘሽ መተሽ ማለት ነው። ምንም ማድረግ አይቻልም። አንቺን አይንኩሽ እንጂ ከነኩሽ ያው ነብር ነሽ፣ አትቻይም። እንቅልፍ ሀይወስድሽን ብድርሽን ካልከፈልሽ ምናምን ያው ነው ችግር የለውም። ያው ፕራንክ ነው። ያንን ፕራንክ ደግሞ ተበቀልልን ሲሉ ሲያሽካኩ የነበሩ ነበሩ እንደነበሩ ብሩኬ ደግሞ ጨዋ እንኳን ምንም ነገር አላደረገም። እንኳን በቀል የሚባለውን ነገር እንኳን አላደረገ ከሚባለው በላይ አይሪስፔክት እና በጣም ነው ደስ ያለኝ። በዚሁ ምንም አይነት ጭቅጭቅ ሳይፈጠር ምንም ሳትቀያየሙ ማንንም ደስተኛ ሳታሰኙ በሰላም ተዝናንቶ አጠር እና መጠን ያለ ጣፋጭ ጊዜያትን አብራችሁ አሳልፋችሁ ዛሬ ደግሞ ወደ ሀገራቸው ሄደዋል ማለት ነው። ወደ ኢትዮጵያ ተመልሰዋል ማለት ነው። እንግዲህ በሰላም ግቡልን የኛ ውዶች። ሌላው ነገር ደግሞ ብሩኬ ኢትዮጵያ ያው ሀይሚን የሆነ ቦታ ወስዳት አለ ብሏል። ዋው! ውዶቼ ገና ወደፊት ደስ የሚል ነገር አለ ማለት ነው። ደስታችን ከዚህ በኋላ ይቀጥላል እና እኛ ደግሞ ብዙ ነገሮችን አሳልፈናል በህይወታችን ብዙ ውጣ ውረዶችን ምናምን ነገር አለ ብሩኬ። አዎ ብዙ ፈተናዎችን አሳልፋችኋል፣ አንተም ሀይሚዬ ብዙ ነገሮችን አሳልፋችኋል። ነገር ግን እነዛ ፈተናዎች ሳይጥሏችሁ ተቋቁማችሁ ደግሞ ለዚህ ጊዜ ስለደረሳችሁ በጣም ደስ ብሎናል። ከዝም በኋላ ለሚገጥማችሁ ነገር ጠንካራ ሆናችሁ እንደምታልፉት እስከ መጨረሻው አብራችሁ እንደምትጓዙ የማንንም ወሬ እንደማትሰሙ ብሩኬም ሀይሚም እንደዛው። ፕራንክም ሊኖር ይችላል ከባድ ፕራንክ ነገር ግን በሙስጣችሁን መቀያየምም ሊኖር ይችላል። ያንን ሁሉ አልፋችሁ በደስታ ደግሞ እንደዚህ ጣፋጭ ጊዜያት እንደምታሳልፉ ተስፋ አለን። መቼም ቢሆን በእናንተ ምንጊዜም እንደምለው ተስፋ አልቆርጥም እኔ በበኩሌ። ቀጣይ ደግሞ አስደሳች ጊዜ ይኖረናል ማለት ነው። የሆነ ቦታ ሀይሚን ይወስዳታል ብሩኬ ቤተሰብ። ከዚ በኋላ አፏ ነው ጥርስ መከደን የለም። የመጨረሻውን እኮ የደስታ በር ሀይሚ ከፍተዋለች በቃ ዛሬ የፖሰተችው ፖስት ፒክቸር በቃ የሌለ ነው። እውነት ከልቧ ነው የሳቀችው። ከዚህ በኋላ መሳቅ እንጂ ማዘን፣ እንባ በእሷ ፊት ላይ አናይም፣ ልናይም አንፈልግም። ምክንያቱም ማንም ቆረቆንዳ ደስ እንዲለው አልፈልግም። እኔ በበኩሌ ማሊት ነው እሷ ስትከፋ፣ እንባዋን ስታነባ እየመጡ እዚጋ እንዲስቁ ወይንም የሆነ ነገር እንዲሉ አልፈልግም። እኔ በራሴ ማለት ነው እና ሀይሚም ደግሞ ከዚህ በኋላ ምንም ነገር እንኳን ቢፈጠር ከንፈርሽን ነክሰሽ ሁሉን ነገር ምንም መከፋሽል ለሰው ሳታሳይ ማለፍ አለብሽ ማለት ነው። ደስታችሁን ያብዛላችሁ፣ እስከ መጨረሻ ያደርግላችሁ። ሁልጊዜም ሳቁልን። በእርግጥ ይሄን ሁሉ ስለተረዳችሁ ብዙ ውጣ ውረድን እንዳሳለፋችሁ ሀይሚየም ብዙ ነገሮችን አሳልፈናል። ደስተኛ መሆን አለብን ብላለች። ከሚባለው በላይ ደስተኛ መሆን አለባችሁ። ለማንንም እጅ መስጠት የለባችሁም። ልክ ነሽ፣ ቅማሟ ማለት ነው። በሰላም ገብታችሁ ደግሞ ኢትዮጵያ ያው በሰላም መግባታችሁን እንደምትነግሩን በጉጉት እንጠብቃለን። እስከዛው ድረስ ዛሬ እንዲም የሚመጡ አልመሰለኝም ነበረ፣ ቤተሰብ እውነት በአጋጣሚ መጥተው ነገሮች ሁሉ ተስተካክለው የሀይሚም ስልክ ተገኝቶ ምሽቱን ደግሞ ደስ የሚል ምሽት ነበረ። በምሽት ዱባይ ምን ትመስላለ የሚለውንም አስጎብኝተውናል ማለት ነው። እኛ ስልካችን ላይ እኔ ስልኬ ላይ ነው የማየው። በእርግጥ እዝዝ ቦታ ላይ ሄጃለሁኝ፣ ግን ያው ከሰዎቹ ጋር ስትሄዱ፣ ከአሰሮቻችሁ ጋር ስትሄዱ እና ብቻችሁን ስትሄዱ ነጻነቱ ይለያያል በሚለው ነው እንጂ ብዙ እስከ ዓለም አቃሪያ ምናምን የተለያዩ ቦታዎች ላይ እንሄዳለን። የማንሄድበት ቦታ የለም፣ ልንሄድ እንችላለን። ነገር ግን ምንድን ነው ነፃነት የለውም፣ ምንም ማድረግ አይቻልም። ይሄ ምክንያቱም ውዶቼ አንድ ነገር ልንገራችሁ፣ ለአላማ አይደል የተሰደድኩት ጊዜ የሚለውን ነገር አስቡ እና ከሚባለው በላይ እኛ ስንኖር፣ እኛ ለቤተሰቦቻችን ስንኖር ቤተሰብ ሰዎቻችን ደግሞ እኛ ልንዝናና ወይም ልንደሰት የፈለጉትን የፈለግነውን ያክል እኛ በምናደርግላቸው ነገር ከምንም በላይ ደስተኛ ናቸው ከዛም በላይ ደግሞ የሚያስደስት ነገር የለም ምንም ነገር እንዳይሰማችሁ የሚሰማችሁ ሰዎች ካላችሁ ምንም ነገር አይሰማኝም የምር አሁን እኔ በሀይሜ የፈገግታ በዚህ ሰሞኑ በተለይ በጣም ነው ደስ ያለኝ እኔ እዛ ቦታ ላይ ሆኜ ተገኝቼ ተዝናና ያክል ተሰማኝ እግዚአብሔርን ነው የምላችሁ እና የሰው ደስታ ሊያስደስተን ይገባል። ይሄንን ነው ማለት የምፈልገው። ለማንኛውም ላይክ ሼር አድርጉ። ይሄ ሁላ ልል የቻልኩበት ምክንያት ምንድን ነው፣ አንቺ እዛ ገር ላይ ተቀምጠሽ እንዴት ወተሽ አትዝናኝ ምናምን የሚል ጥያቄ ሊነሳ ይችላል በሚለው ነው። ያው ኮንትራት ቤት ሲኖሩ ከባድ ነው ችግሩ በሚለው ነው ጉዶቼ። እኔ ከነማብራሪው ምግራችሁ ትላላችሁ። ይሄው ነው እንግዲህ።